አልሆነም የለፋችበት ክብሯን የሸጠችበት ትዳሯን ሁሉ ያበለሻሸችበትና ቤት አገኛለሁ ብላ የሰራቻቸው ስህተቶች በጠቅላላ ባፍጢሟ ተክለዋታል ቲና የገባችበት አዝቅጥ እንዲህ በቀላሉ የምትቋቋመው እና የምታየው ነገር አይደለም ቤተሰቡ በጠቅላላ ፊቷን አዝሮባታል የታደርጋቸው የነበራቸው ነገሮች በሙሉ መልሰው ራሷ ላይ ስለሆኑባት ምድርና ሰማይ ተደፍቶባት አንገቷን ራ ራሱ ቀና ብሎ የነሱን አይን ለማየት እስከማይደፍር ድረስ ተሸማቃ ተሸማቃና ኩርምት ብላ ቤት ውስጥ ነች። ያኔ በበኩሉ ሊያጽናናት ቢሞክርም እሷ ግን እንዲህ በቀላሉ የምትጽናና ስላልነበረም እንቧን ብታፈስና ጸጉሯን ብትነጭ ምንም ብታድርግ ውሃ ብትጠጣም ነገሮችን መቀየር ስለማይችል አምኖ መቀበሉ ብቻና ታግሶ መኖሩም የተሻለ መስሎ ስለታያት፣ አሁን ግን ራሷን አረጋግታ እዛ ቤት ውስጥ የተባለችውን ነገር ሁሉ አድርጋለ መኖር የተስማማች ነው የሚመስለውም። ካሌብና አባትየው ግን ያቀዱላትና ያለሙላት ነገር በፍጹም እሷ ልተቋቋመው የማትችለው ነገር ቢሆንም መሄጃና መጠጊያ ስለሌላት ግን ያሏትን ነገር ከማድረግ ሌላ አማራጭ ያላት አይመስልም። እዚህ ቤት ውስጥ መኖር ከፈለግሽ እንደ ሰራተኛ ወይም ምግብ እያበሰልሽና እኛ የምንልሽን በጠቅላላ እያደረግሽ ከሆነ መኖር ትችያለሽ። አለበለዚያ ግን እዚህ ቤት ውስጥ የመኖር አንዳችን ፍቃድ የለሽም፣ ልብስሽን እና ጨርቅሽን ይዘሽ ውጪ ብለው ሲሏትም መጨጊያና መሸሻ የለኝም፣ የሚሄድበት ቦታ እኮ የለኝም፣ ካሌብ እንዴት እንድትለኛለን አንተ እኮ ባለቤት ነህ ብላው አለች። ባለቤትሽ መሆኔን አላወቅኩም ነበረ፣ ባለቤትሽ ነኝ ወይ ቢላትም፣ አዎ ባለቤቴ ነህ እኮ ብላ ለመመለስ የሰራችው ስራ ድፍረት ስላልሰጣትም አንገቷን በማቀርቀር ዝም ብላለች። ካሌብ ግን ቀጠን ያለች ትዕዛዝ ሰጥቷታል። እዚህ ቤት ውስጥ መኖር ከፈለግሽ ቁርስና ምሳ፣ ቤት ውስጥ ያለውን ስራ በጠቅላላ መስራት አለብሽ። ትሁት ከእንግዲህ መስራት የለባትም፣ እሷ እረፍት ያስፈልጋታል ብሎም ነግሯታል። ቲና ግን የተነገረው ነገር ብዙም ባይዋጥላትም ለመኖር ያላት አማራጭ ይሄ ብቻ ስለሆነ እየተነጫነጨችም ቢሆን ነገሩ ባይሳካላትም ለማድረግ ተስማምታለች። ቲና ዳኒን እንዴት ይሄ ነገር ሁሉ ሲፈጠር እንዴት አልነገርከኝ የምን ነበር ተፈጠረው ስትለው ነገሩ ላይ ጥርጣሬ ቢኖረኝም እኔ ግን ላስረዳሽና ልነግርሽ ብሞክርም አንቺ ግን ልትሰሚኝ አልቻልሽም ነበረ፣ ቢላትም በደንብ ልትነግረኝና ልታስጠነቅቀኝ ይገባ ነበር ብትለውም፣ አንቺ በዛ ሰዓት እኮ እንኳን ልትሰሚኝና እኔ ልታናግረኝ ራሱ ፈቃደኛ አልነበርሽም። ሁሉም ነገር የራስሽ ጥፋት ስለሆነ፣ አሁን ግን መረጋጋት ብቻ ነው ያለብሽ ብሏታል። ጊዜ ፈራጅ፣ ጊዜ ደጉ እንደሚባለው ትሁት ሁሉም ነገር ነገር በጇ የገባና በፊት ስታረጋት የነበረው ነገር በሙሉ ለፊት ላይ ተመልሶ በእሷ በእጅ አዙር እሷ እጅ የገባ ነው የሚመስል ታሰቃያት የነበረው ነገር በጠቅላላ ከትሁት አይምሮ ውስጥ ባይጠፋም ዛሬ ግን ቲና ትሁት እጅ ላይ ወድቃለች። ምክንያቱም ቤት ውስጥ ከአንቺ በላይ ኮ ተቀባይነት ያለኝ በአሁን ሰዓት እኔ ነኝ፣ እኔ የምልሽን ማድረግ አለብሽ ብላ ብኩሽና ውስጥ ከገባች በኋላ ምግብ እንድትሰራ ና የበላችበትን እንድታጥብ አድርጋታለች። ሁት የተሳካላት አላት ቢመስልም እንደሷ ግን ጨካኝና መጥፎ ስላልሆነች ያናሃል ግን ያልተገባ ባህሪ አላሳየቻትም። የካሌብ አባት ቲና ያለችበት ቤት በፍጹም አብሬያት ልኖር አልችልም ከዚህ በላይ ይበቃኛል ልታባረርልኝና ልታስወጣልኝ ይገባሃል ብሎታል። ካሌብም እንደ አባትየው እንዳለው ውጭ ብሎ ቢላትም፣ እሷ ግን በአሁኑ ሰዓት ተለማምጣና ለምናቸው አብረው እንዲኖሩና ትንሽ ጊዜ እንዲሰጧትም በተገላቢ ሴቶች ሆኖባትም ጠይቃቸዋለች። እንኳን ኩሽና ሰርቶ ለመብላት ይቅርና የተሰራውን ራሱ ከኩሽና አውጥቶ ለመብላት የምትጠየፈው ቲና ዛሬ ምግብ ሰርታ ለሁሉም ቤተሰብ እንድታቀርብና ቁርስ፣ ምሳ ሁሉንም ስራ እንድትሰራ ስለተወሰነባትም ምግብ ለመስራት ኩሽና ውስጥ ብትገባም እንኳን ሽንኩርት መላጥ እንኳን አቅቷት ስትቸገርና፣ ስታለቅስ ስትተነጫነጭና ነገሮች ሁሉ ግራ ሲገቧት እያየናት ነበረም። ትሁትም በበኩሏ አጋጣሚውን ለመጠቀም እድሉን ያገኘች ይመስልም በነገሮች ወጋ እያረገቻትና ምንም ነገር መስራት እንደማትችልም ነገሮችን ስትሰራና ምግብ ስትሰራ ራሱ ለምግቡ ጽዳትና ሌሎች ነገሮችም እንደሚያስፈልጉት እየነገረቻት ቢሆንም ቲና ግን ምግቡን ለመስራት ስትቸገርና መከራዋን ስታየ እያየናት ነበርም። በዚህ አይነት ሁኔታ እንዴት አድርጋ ነው ለቤተሰቡ ቁርስና ምሳራት ሰርታ ቤቱን ስራ በጠቅላላ አከናውና ከነሱ ጋር የምትችለው አውቅ ባንችልም ግን መኖር ያላት አማራጭ ይሄ ብቻ ስለሆነ መልመዱና መታገሱ ብቻ ነው ያላት አማራጭ። ምንም ተስፋ የማይቆርጠው እና ከቲና ነገር እንኳን የማይማረው ዳኒ ዛሬም ድረስ ሽማግሌው ብሩን ይሰጠኛል እያለ ስርስሩ ድረስ ይከታተላል። ትሁትንም አባዬን ልጠይቀው ወይ ብሩን ይሰጠኛል ወይ ብሎ ቢጠይቃትም እሷ ግን በአሁኑ ሰዓት እኮ አንተ ወጣት ነህ ከሱ ምንም መጠበቅ ባትችልም የራስን ስራ ለምን ነው የማትሰራው ብትለውም ከእንግዲህ በኋላ እንዴት ሰርቼ ነው የምቀየረው እሱ የሚሰጠኝን ነገር እዤ ነው መቀየር የሚፈልገው ቢላትም ያለው አማራጭ ግን ራስህን በራስህ ብትመራ ነው የሚሻልህም ባየ ነገር እንኳን እንጃለህ ብላ ጥቂት ምልክት ብትሰጠውም እሱ ግን አሁንም በሽማግሌው ተስፋ ሊቆርጥ ስላልቻለም ዛሬም ድረስ ስር ስሩ ድረስ እየሄደ ሊያሳምነው ና እንዲሰጠው እየተለማምጠው ነው ያለው ሽማግሌው ግን አሁን ላይ እያሰባቸውና ና ሲያቅዳቸው ያሉት ነገሮች በሙሉም እየሰሩ ደሩለት ነው የሚመስለው። ቲናን በካልቾ ብሎ ጥሏታል። ዳኒ ስለቀረው ዳኒንም ከዚህ ውጪ የመልስ ምልትም እንደማይሰጠው ስለምናቅም የሚሆነውን መከታተል ነው። ካሌብም አጋጣሚውን አግኝቶ ዳኒን በነገር ሸንቆጥ አድርጎታል። እህትህ እኮ በጣም ባለጌ ነች፣ እኔ ከእንግዲህ ከእሷ ጋር ጨርሻ ያለው አንተ ግን እዚህ ቤቱ ውስጥ ብትኖርም ምንም አይከፋኝም፣ ግን ቤት ፈልጋችሁ መውጣት አለባችሁ ሲለው አዎ ያፈላልኩኝ ነው ብሎታል። ከየደንጋ መኖር ነው የሚፈልገው ብሎ ሲለውም እሷን እህት ለማንትተ ከየደንጋ ልትኖር ነው ብሎ ጥያቄ ቢያቀርብለትም እሷም ከእኛ ጋር መኖር ትችላለች ብሏታል። ካሌብም ቀጠል አድርጎ እሷ እኮ ይሄኔ ፍቅረኛ ሊኖራት ይችላል ብሎ ሲለውም ደኒም በጥርጣሬና በአይን በመሸማቀቅ ሁኔታ ውስጥ ሆነው እንደዚህ ልታደርግ አትችልም ብሎ ሲለውም እኔ ግን እንደሚመስለኝ ከሆነ ባልና ወይም ደግሞ ከጀርባ የፍቅረኛ ያላት ነው የሚመስለኝ ሲለው ታደርግም ብሎ ቢለው መረ እንደውም የሚመስለኝና የሚሰማኝ እዚሁ አጠገቤ እንዳለ ነው ፍቅረኛዋ የሚሰማኝ ብሎም ባሰድን ብርብሩን አውጥቶ አሸማቁታል። ዳኔም ይሄ ቃል ከካሌብ አፍ ውስጥ ሲወጣ ሲሰማም ቃኔ ልሂድ ብሎ ተሸማቆ ወደ ውጭ ወጥቷል። ቲና ግን ዛሬም ድረስ ይሄ ሁሉ መከራና ይህ ሁሉ ውድቀት ከደረሰባት በኋላ እንኳንም ሽማግሌውን ለመግደል እንደምትፈልግና ገለዋለው ያለች እየፎከረች ነው ያለችው። ዳኔ ግን አባክሽን አሁን እንኳን ከስህተትሽ ተማሪ ቢላት ያንተ እጅ እዚህ ውስጥ ሊገባ አይችልም፣ ይሄንን ግን ለብቻዬ ነው የማደርገው ብላ አስጠንቅቃ ነግረዋለች። ሽማግሌው ዳኔ ላይ እየተጫወተበትና እየተጠቀምበት እንደሆነ ብናውቅም ዛሬ ግን ሽማግሌው ለዳኒ ያቀረበለት አማራጮች በጣም የሚያስቅና የሚያስገርም ሆነው አግኝተነዋል። ምክንያቱም እድል ሰጠሃለው ሶስት ወረቀት ጽፌ ሶስት ውስጥ አንዱን አማራጭ ታነሳለህ። እዛ አማራጭ ውስጥ አንተ የምትፈልገው ነገር ካለ ለነገር ይደረግልሃል፣ ከሌለ ግን ፉርሽ ሆነሃል ማለት ነው ብሎታል። ዳኔም ሽማግሌው ባቀረበው አማራጭ ተስማምቶ ምርጫውን ስለተሰጠውና ሽማግሌው ምርጫውን ስላዘጋጀለት ምርጫውን አንስቷል። ዳኔ ያነሳው ምርጫ በግልጽ ባይታየንም የዛሬውን እዚህ ላይ አበቃን። ባላችሁበት ሰላማችሁ ይብዛላችሁ።